አንተ ግን እኔ ማስብህ አብዲ ነህ ማለት ማሜ ነህ? አዎ ማሜ ነኝ። እኔ ለዚህ አልጠብቀህም። ታማኝ ጓደኛ አሉኝ ከምላቸው አንተ አንደኛው ነበር። እንዴት አንተ እንደዚህ ከአዲስ አበባ ድረስ ወሎ ድረስ ሂደህ የሰው ሚስት የሰው የሆነ ሰው ጋር እንዴት እንደዚህ አይነት ቪዲዮ ትለቃለህ? ማሜነኝ አልኩ አንተ የምን ሆነህ ነው እንዴ እንዴት እንደዛ አይነት ነገር ትለቃለህ ነው ያልኩ ኧረ ማሜ ተረጋጋና ከመስጊድ ወጥቼ ባቡር ያስከኖ ተረጋጋስ ገባኝ እሺ ይሁን ባቡር የሚያዝ መኪና የሚያዝ አይመለከተኝም ግን እንደዛ አይነት ቪዲዮ ከሰው ሰው ጋር እንዴት ትሰራለህ

በቪዲዮ ነው። እኔ ቲክቶክ ላይ ተቆራርጦ ነው ያየሁት። በጣም የገረመኝ ነገር ማለት ነው የሆነ የሆነ ያወሩት ወሬ አልተመቸኝም። እኔ በእውነት ለመናገር እኔ እስከዛሬም ከሁለቱም ይህንን አልጠብቅም ነበር ማለት ነው። ይህንን አልጠብቅም ነበር ከናሱ ማለት ነው። እኔ እደውልለታለሁ። አሁን አብዲ ወሎም ምን አይነት ምክንያት እንደሚሰጠኝ ፈልጋለሁ ማለት ነው። ለማንኛውም ይህን ቪዲዮ አዳምጡት። ያው ከሀይቱ ላይ በዚህ በኋላ ያለህን ነገር በውስጥ ጨርሳችኋል።

ከሀያት ጓል ጋር የሰራውን ቪዲዮ አይቼው ነበር። አንተ እስከ በእሷ ጀርባ ምን እንዳለ ምን አሳወቀ? ሀያት ጓልን ማን ፈቅዶልህ ነው? አንተ በእንደዚ አይነት ሙዴ ማን ፈቅዶልህ ነው እንደዛ ያደረግከው አብዲ ወሎ? ኦኬ፣ ፕራንክን ተው። እኔ ፕራንክ አይደለም ግን እውነታውን ነው። እኔ ድምጼንም ልቀይር ፈልጌ አይደለም። ማልቀኝ ለምንድነው ግን? እኔ ማስብህ አብዲና ማለት ማሜ ነህ? አዎ ማሜ ነኝ። እኔ ለዚህ አልጠብቀህም። ታማኝ ጓደኛ አሉ ይከምላችሁ አንተ አንደኛው ነበር። እንዴት አንተ እንደዚህ ከአዲስ አበባ ድረስ ወሎ ድረስ ሂደህ የሰው ሚስት የሰው የሰው የሆነ ሰው ጋር እንዴት እንደዚህ አይነት ቪዲዮ ትለቃለህ? ማሜ ነኝ አልኩ። አንተ የምን ሆነህ ነው እንዴ? እንዴት እንደዚህ አይነት ነገር ትለቃለህ ነው ያልኩ? ኧረ ማሜ ተረጋጋና ከመስጊድ ወጥቼ ባቡር እያዝኩ ነው ተረጋጋስ። ገባኝ። እሺ ይሁን፣ ባቡር የሚያዝ መኪና የሚያዝ አይመለከትም፣ ግን እንደዚህ አይነት ቪዲዮ ከሰው ሰው ጋር እንዴት ትሰራለህ

አረኔ ኧረ እኔ ምንም መቼ እኮ አይደለም። ምንም መቼ እኮ በቃ ምክንያት ብቻ ንገረኝ። በመካከላችሁ ብቻ ምንድን ነው ያለው? እሱን ብቻ ንገረኝ። እንዴ ምንድነው? ምን ማለት ነው የጠየኩህ? በቃ ንገረኝ። ምን ለአንተ ራሱ ለአንተ ራሱ እንትን እያልኩ ነው እየተናደርኩ ነው። እሷ ቆይ አንተ የሰው መሆኗን ታውቂል። እንደ ሚዲያ አገር ሁሉ የሞቀው አይደል እንዴ? ማን በቃ ተው ራጆ ለከዳ የሞቀው አገር ፀሐይ፣ የጠግ ፀሐይ የሞቀው አገር ያወቀው የያሲኖ መሆኗን እያወቅህ እንዴት እንደዚህ ዳብል ትገባለህ? ማሚ ተረጋጋ። ምንም ስሜት አሆንግባል ከአንተ ጋር አያምርብኝም። ቻው። ኧረ ቆይ እስኪ ማሚ ሆኖ ነው አፈር ልወጣና ግራ አጋባ እኮ ምንድን ነው ያለህ ከልጅቱ ጋር ወደ ምን አለኝ እኮ ያለህ ነገር ከልጅቱ ጋር ምንድን ነው ያለህ? እንደዛ ምናምን እንደዚህ ያሲንን ታዩ ምናምን የምትልበት ምክንያት ምንድን ነው? ምናምን ችግር አለ ምን ችግር አለው ማለት። አይ ምን ናት እ ጓደኝነት ማለት ምን ማለት ነው? ያሲንን ተይው ትላለህ። አይንህ ይቀላል ያሲን እንደዛ ሲሆን፣ እኔ ልጅቱን በእንደዛ አይነት ሁኔታ እንድትቀርባት ለምን ፈለክ? ለምንስ ቀረብካት? አጭር ጥያቄ ነው።

እኮ እሷንም ጠይቃት በቃ፣ ኖርማል ቪዲዮ ነው ምናምን የተሰራው። ኦኬ፣ እንደዛ ከሆነ ችግር የለም። ቀጣይም እሰራለሁ። ግን ችግር አለው ሰውየ? ባፈቀ ኒካስ ባይኖረው እንዴ ስንት አመት ሙሉ እኮ የታማባል። ልጅነት እኮ እንግዲህ፣ ተፋለሙ ብላለች ይሞክር። እኔ የምልልኝ ሌላ ነገር ወድጃታለሁ። በቃ እኔ ለማንኛችሁ ልሆን ነው አንተ መሃል ላይ ዳኛ ትሆናለህ። ለምንድን ነው ዳኛ መሆነው? እኔ እዚህ አንተ ጓደኛዬ ነህ፣ እዚህ ደግሞ እሱ ፈርሜ ሰጥቼዋለሁ። ምንድነው? ምንድነው ይሄ እንደዚህ? እኔን አጣብቂኝ። ለማንኛውም ማታ ቪዲዮዎቻችሁን እያየሁ ፈታ እያልኩ ነበረ። ትንሽ ላስጨንቅህ ብዬ ነው። ሌላ ታሪክ ገባ። እንዲህ ምር ምር አደረገው። እንዲህ ሰሬች መሆን ትችላለን? አዎ። ለማንኛውም ቪዲዮ እየተቀራሽ ነውላ ጋይስ

ወጣ ያለ አማርኛዎችን ወይም ደግሞ ጠበቅ ያለ ነገር ተናግሬ ስለማላውቅ ነው ጋይስ። እንግዲህ በፕሮግራሙ እንደተመቻችሁ ምንም ጥርጥር የለኝም ማለት ነው። እስኪ ሰብስክራይብ አድርጉ፣ ሼር አድርጉ፣ ቻናሉን አነሳሱት። ይመቻችሁ። ሰላም አለይኩም